እኛ ለመስቀል ስንሰግድ የክርስቶስ እንደሚፈሰሰበት ነው ብለን፣ ለታቦት ስንሰግድ ለእንጨት ምን መስገድ ናፍቆን? ለድንጋይ ምንስ መስገድ ናፍቆን? አይደለም። በታቦት ላይ፣ በመስቀል ላይ ላለው ለኃይለ እግዚአብሔር ነው የምንሰግደው። ለማንም ንሰግደ ለጥቁር ድንጋይ እየሰገዱ ለመስቀል አትስገዱ ብለው ይወቅሱናል። ክርስቲያን አትስገዱ ብለው እንደሰማችሁት ደግሞ ለጥቁር ድንጋይ እየሰገዱ ለመስቀል አትስገዱ ብለው ይቃወሙናል፣ ለቤተ ክርስቲያን አትስገዱ ብለው ይቃወሙናል ሲል የሰማችሁት። በመጀመሪያ እኛ ሙስሊሞች ለጥቁርም፣ ለነጭም፣ ለአረንጓዴም ድንጋይ አንሰግድም፣ ለእንጨትም አንሰግድም፣ ለመስጊድም አንሰግድም። ላለማስጌታ ላላህ ብቻ ነው ስግደታችን። ስንሰግድ ወደ መስጊድ እንሰግዳለን፣ አቅጣጫችንም ማለት ነው። ስለዚህ ወደ እና ለልዩነቱ እንግዲህ ግልጽ ነው። በተቃራኒ እዚህ ጋር ልታሰምሮበት የሚገባው በአንድ በቱ ይሄ ቄስ እንደተናገረው ለመስቀል ለቤተ ክርስቲያን እንሰግዳለን ሲል ሰምታችሁታል። ወደ አይደለም ያለው ለእኔ ያለው መጀመሪያ መስጅድል ሀራም ወይም ካዕባ ምን ማለት እንደሆነ በማስረዳት ልጀምሩ። መስጅድል ሀራም ወይም መስጊድ መጀመሪያ መስገጃ ማምለኪያ ቦታ ማለት ነው። የሚመለከውም ምድርና ሰማይን የፈጠረውን አንዱን አምላክ ብቻ ነው። መስጅድል ሀራም የተባለበት ምክንያት የተከበረ ማምለኪያ ቦታ ስለሆነ ነው። በኢስላም በጣም ታላልቅ ከሚባሉ መስጊዶች ውስጥ የመጀመሪያው በይቱላህ ወይም የአላህ ቤት በመባል የሚጠራው መካ ያለው መስጂድ ነው። ይቺ ቃልን አስምሩባት። አሁንም በይቱላህ ወይም የአላህ ቤት የሚለው ማለት ነው። በኋላ ለማነሳው ነጥብ አስፈላጊ ስለሆነ ከአባ ደግሞ የተባለበት ምክንያት ቅርጹን ለመወከል ነው ኪዩብ ማለት ነው። ይህም ቤት በተደጋጋሚ ጊዜ ፈርሶ ተገንብቷል። በደንብ የሚታወቀው በኢብራሂም እና በኢስማኤል እንደገና የተገነባበት ታሪክ ነው። ሱራቱል በቀራ ላይ ከ127 እስከ 129 አንቀጽ ላይ ታሪኩ እናገኘዋለን። ይህም ቤት የሚገኘው መካ ወይም በድሮ መጠሪያዋ ስሟ በካ በሚለው ስሟ ነው። ስሟንም በካ የሚለው ቃል ደግሞ ሱራቱል አሊ ኢምራን ምዕራፍ 3 አንቀጽ 96 ላይ እናገኘዋለን። እንዲሁም ሱራቱ አልሐጅ ምዕራፍ 22 አንቀጽ 26 ላይ ማለት ነው። ከጊዜያት በኋላ ግን ከእስማኤል ሞት በኋላ ማለት ነው፣ እዛ ያለው ነዋሪዎች ቀስ በቀስ ወደ ጣዖት አምልኮ ቦታውን ቀየሩት። የተለያዩ ጣዖቶች መቀመጫውን ቤት ሆነ ማለት ነው። እንደገና ነቢ መሐመድ ስለ ሰለም ቦታውን ደግሞ የአብርሃም አምላክ የሚመለክበት ቦታ ከማድረጋቸው በፊት ከመጽሐፍ ቅዱስ መነጸርም ደግሞ ከተመለከት ነው ወደ ፈጣሪ ቤት ዞሮ መጸለይ እና መስገድ ተገልጾ እናገኘዋለን። አንደኛ ነገሥት ምዕራፍ ስምንት አንቀጽ 48 እስከ 49 በማረኳቸው በጠላቶቻቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጠሃት ወደ ምድራቸው ወደ መረጥሃትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ ጸሎታቸውንና ልመናቻቸውን በማደሪያህ በሰማይ ሰማይ ላል ወደ ሰራሁት ቤት ቢጸልዩ የሚለውን አስምሩበት። እንዲሁም መዝሙር አምስት እስከ አንቀጽ ሰባት ላይ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ መቅደስህ እሰግዳለሁ ይላል። ወደ ወደ የሚሉትን አሁንም አስሙሩበት። መዝሙር 138 አንቀጽ ሁለት ላይ ወደ ቅዱስ መቅደስህ እሰግዳለሁ ይላል። ወደ መቅደሱ ወይንም ወደ ቤቱ መስገድ እና መጸለይ ለመቅደሱና ለቤቱ መጸለይ እና መስገድ አይደለም። የሚሰገደውና የሚጸለየው ለፈጣሪ እንጂ ለመቅደሱ ወይም ለቤቱ አይደለም ማለት ነው። አሁንም ወደና ለ የሚሉትን መስተዋድድ በአጽንኦትና በአንክሮት መመልከት ያሻል። የፈጣሪ ቤትን መሰረት በድንጋይ ስለመገንባት በግልጽ ተጽፎም እናገኘዋለን። እዚሁ ባይብል ላይ ለፍጥረት ምዕራፍ 28 ከአንቀጽ 18 19 ያዕቆብም ማልዶ ተነሳ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው በላዩም ዘይትን አፈሰስበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው የፈጣሪ ቤት ማለት ነው ቤቴል ዘፍጥረት 28 እዛ 22 ላይ ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል አለ እንዲሁም ዘፍጥረት ምዕራፍ 35 አንቀጽ 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ የመጠጥ መስዋዕትም ለእርሱ ላይ አፈሰሰ ዘይትንም አፈሰሰበት ይላል። እንዲሁም እያሱ ምራፍ 24 አንቀጽ 26 ላይ እያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረችው ከአድባሩ ዛፍ በታች አቆመው ይላል። እዚህ ጋር አሁን ልብ ማድረግ ያለባችሁ ቤቴል ማለት የአምላክ ቤት ማለት ነው። ያዕቆብ ድንጋዩን ወስዶ ሐውልት አድርጎ የአምላክ ቤት ብሎታል። ከዚያም ባሻገር ደግሞ የመጠጥ መስዋዕት እንዲሁም ደግሞ ዘይትንም በእርሱ ላይ አፍሶበታል። ያሱንም ስናይ ቀደም ይህን ታላቁን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረች ከአድባር ዛፍ በታች አቆሞት። ሰዎች የትም ሆነው ወደዚህ ቤት ይጸልያሉ ወይም ይሰግዳሉ ማለት ነው። አሁን ቀጣይ ደግሞ የምናየው ሀጅ ወይም ደግሞ ፒሊግራሚዎች በግልጽ ተጽፎ እናገኘዋለን። ባይብል ላይ ማለት ነው ሂብሩን ባይብል ስናይ ወይም ብሉይ ኪዳን የሚሉት ላይ በትዕዛዝ መልኩ ነው። እንዲሁም የመጣው በአምር መልኩ አይሁዶች ወላይም ወንድ የሆኑ ማለት ነው በአመት ሶስት ጊዜ ለፓሶቨር፣ ለሾሮባት እና ለሹኩት ኢየሩሳሌም ሂደው ሀጅ እንዲያደርጉ ሲያዝናያል። ዘዳግም ምዕራፍ 16 አንቀጽ 16 ላይ ወንዶች ሁሉ በአመት ሶስት ጊዜ በቂጣ በዓል በመከር በዓልና በዳስ በዓል ላይ እርሱ በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ይቅረቡ። ማንም ሰው በእግዚአብሔር ፊት ባዶ እጁን አይቅረብ ይላል። በተጨማሪም ወደ ሙሴ ታሪክ ወደኋላ ብንመለስ ዘጸአት ምራፍ አምስት አንቀጽ አንድ ማለት ነው እንዲህ ይለናል፣ ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር በምድረ በዳ በዓል እንዲያደርጉልኝ ህዝቤን ልቀቅ ይላል አሉት። እዚህ አንቀጽ ላይ በመጀመሪያ በምድረ በዳ የሚለው ቃል ሚዲያን ነው የሚወክለው፣ ከረንዲ አረቢያ ማለት ነው። በዓል ብለው ደግሞ የተረጎሙት ቃል በሂብሩ ሀዛግ ነው የሚለው፣ ሀጅ ነው ማለት ነው። ስትሮንግ ሂብሩ ሌክሲካን ዲክሽነሪን ከተመለከትን ይህን ቃል ትርጉም ሲሰጥ ብዙ አማራጮች ነው የሰጠ አንደኛ ቶ ሆልድ ፊስት ሜክ ፒሊግራሜጅ ኪፕ የፒሊግራሜጅ ፊስት ጎንግ አራውንድ ኢን ሰርክል በአረብኛው ጠዋፍ የምንለው ማለት ነው። ስለዚህ የሀጅ ጉዳይ የጠዋፍ የማረግ ጉዳይ በአይሁዶችም ሃይማኖት በትእዛዝ መንገድ እንዲሁም መቶ እንዳገኘዋለን ማለት ነው። አንድ ተጨማሪ የምናየው ደግሞ ስለ ከአባ ወይም ደግሞ ኪዩብ የሆነ ነገር ሃይማኖታዊ ስርዓት ላይ መጠቀም በሚለው ጉዳይ ቴፌሊን ወይም ደግሞ እሽክንታብ የሚሉት በአማርኛው አይሁዶች አምልኮ በሚፈጽሙበት ጊዜ ከአባ ማለትም ኪዩብ የሆነ ቅርጽን አምልኮ ስራቸው ላይ እንዲጠቀሙ ታዘው እናገኛቸዋለን። አይሁድ ወንዶች በማለዳ ጸሎት ላይ በራሳቸውና በእጃቸው ላይ የሚለብሱት የቆዳ ማሰሪያ ያላቸው ጥቁር ከአባዎች ወይም ኪዩብ የቆዳ ሳጥኖች ማለት ነው። ዘዳግም ምዕራፍ 6 አንቀጽ 8 ላይ በእጅህ ላይ ምልክት አድርገህ እሰራቸው በግንባርህም ላይ ይሁኑ ይላል። ዘዳግም ምዕራፍ 11 አንቀጽ 18ንም ስናይ እነዚህን ቃላቶቼ በልባችሁና በአእምሯችሁ አኑሯቸው በእጆቻችሁ ላይ ምልክት አድርጓችሁ እሰራቸው በግንባራችሁም ላይ ይሁኑ ይላል። እንደሰማችሁት ያው በግንባራቸውና በእጃቸው ላይ እንዲያስሩት ታዘዋል። ይህንን ኪዩብ የሆነ ቅርጽ ያለውን የቆዳ ሳጥን ማለት ነው። ውስጡ በብርሃንና የተጻፈው አራት የኦሪት ጽሁፎችን ውስጡ የያዘው ማለት ነው። ዘጸአት ምዕራፍ 13 ከንቀጽ 1 እስከ 10 እንዲሁም ዘጸአት ምዕራፍ 11 ከ13 እስከ 21 ምናም እነዚህ ያሉ ጽሁፎችን እግዚአብሔር ማሰቢያና በእለት ተእለት ህይወታቸው ውስጥ ህጉን የመጠበቅ ግዴታ እንዳለባቸው ለማስታወስ ጽፈው በእጃቸው ያስሩታል፣ በግንባራቸውም ያስሩታል ማለት ነው። ወደ አዲስ ኪዳንም ስንመጣ ኢየሱስ ይህን ህግ ተቀብሎ አይሁዳውያን ቴፌሊን ወይም ደግሞ እሽክንታ አስፍተው በመልበሳቸው ሲተቻቸውን እንሰማለን። ለምሳሌ ማቴዎስ ምዕራፍ 23 አንቀጽ አምስት ላይ ለመታየት ሲሉ የሚያደርጉትን ሁሉ በሰው ፊት ያደርጋሉ፣ እሽክንትባቸውንም ያሰፋሉ፣ የቀሚሳቸውንም ዘርፍ ያስረዝማሉ ይላል። ከዚህ ሁሉ አካየን ስናጠቃልለው ምንድን ነው? ወደ ካዕባ ወይም ደግሞ ወደ አላህ መስጊድ ዙሮ መስገድ እና ለካዕባ ወይም ደግሞ ለዛ መስጊድ መስገድ የተለያዩ ነገር ናቸው ማለት ነው። ስግደታችን ለአላ ሲሆን፣ አቅጣጫችን ደግሞ ወደ ካዕባ ነው ማለት ነው። ይህንም የሆነበት ምክንያት ቂብላ ወይም አቅጣጫ የኡማው የአንድነት ምልክት ስለሆነ ነው። ስለዚህ እኛ ሙስሊሞች የምናመልከው ብቻውን አንድ የሆነን አምላክ ስንሰግድ ደግሞ በአንድ ቋንቋ ወደ አንድ አቅጣጫ ዙረን ነው ማለት ነው። ይህን እንደሚያዘዘው ሲኖዶስ ወይም ሌላ አካል ሳይሆን የዓለማቱ ጌታ አላህ ነው ማለት ነው። ምዕራፍ ሁለት አንቀጽ 144 ማየት ይቻላል። አንድ ሀዲስ ጨምረና ለእነዚህ አይነቱ ቄስ የኢስላም ኻሊፍ ዑመር ዑመር ረዲላ አንሁ የተናገሩት ከ1400 ዓመት በፊት ስለዚህ ጉዳይ ግልጽ ያደርገዋል ብዬ አስባለሁ። ዑመር ወደ ጥቁሩ ድንጋይ ቀርቦ ሳመው እና ምንም ጥርጥር የለውም፣ አንተ ድንጋይ መሆንን አውቃለሁ፣ ማንንም አትጠቅምም፣ ማንንም አትጎዳም ያለ መልእክተኛ ሰለም ሲስሙ ባላየው ኖሮ አልሰምህም ነበር ብሏል። አሁን ግን ማንኞቻችን ድንጋይ ይሁን እንጨት እያመለከን እንደሆነ ለመለየት አንድ ቻሌንጅ አለ፣ ለክርስቲያን ወገኖቻችን ማለት ነው። ቻሌንጁ ምንድነው ካላችሁ፣ በደረታችሁ ላይ የያዛችሁትን መስቀል እንዲሁም ደግሞ ቅዱሳን ስላት የምትሏቸውን ልክ አሁን እንደሰማችሁት መረጃ ያለው እንዳለው አትጠቅመኝም፣ አትጎዳኝም ማለት የምችሉ ከሆነ እስቲ እንስማችሁ ማለት ነው። ምትሉ ግን አይመስለኝም። ለማንኛውም ዩካን ፕሩቭ ሚሮንግ ማለት ነው። ስለዚህ አሁን ወደ ቪዲዮ መጨረሻ ደርሰናል። ስለዚህ እናጠቃለልና ኦልሞስ ሁሉንም እስልምና ላይ ያነሳቸውን ትችቶች በማስረጃ መልስ ለመስጠት ሞክሬያለሁ። እንደ ማጠቃላይ የማነሳው ሀሳብ ለሌሎች እንደዚህ ላሉ ቄሶች ትምህርት ይሆን ዘንድ እስልምና ላይ ቅጥፈታዊ ትችት ስታደርጉ እንደኔ ያለ አንድ ተራ አማኝ ቅጥፈታችሁንና የእውቀት ባዶነታችሁን ሊያጋልጠባችሁ ስለሚችል አስተውሉ የሚል መልእክት አለ። ሌላው ደግሞ መልእክቴ ለሙስሊሙ ማህበረሰብ ሲሆን ለወንድምና ለእህቶቼ አንቡቡ ነው የምላችሁ። ወገኖቻችሁ ስለተፈጠሩበት ሃይማኖት ሲጠይቁ ልናስረዳቸው፣ ሲተቹ ደግሞ በማስረጃ ልንመልስላቸው ይገባል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም አለይኩም።